ሰላም ሰላም እንዴት ናችሁ ቤተሰቦች? ዛሬ ስለ አሜሪካ የትራቨል ባን ወይም የቪዛ እገዳ ነው የምናወረው። የዚህ ሳምንት አንዱ አጀንዳ የነበረውና ብዙዎቻችሁ የሰማችሁት አሜሪካ የትራቭል ባን ልታደርግ ነው የሚለው። እንደዚሁም አንዳንድ ኢንፎርሜሽን የሚሰጡ ግለሰቦችም ጭራሽ ኢትዮጵያ እንደታገደች ወይም ደግሞ ትራቭል ባኑ እንደጸደቅ አድርገው ነው ሲያወሩ የነበረው። በዛሬ ቪዲዮ በተቻለ መልኩ የትራቭል ባኑ ኢትዮጵያ ላይ ስለሚያመጣው ችግር፣ እንደዚሁም ምናልባት የትራቭል ባኑ የሚጸድቅ ከሆነ በምን አይነት መንገድ ሊጸድቅ ይችላል፣ የመጽደቅ ፕሮባብሊቲ ውስጥ እስከምን ድረስ ነው የሚለውን በተለይ በተለይ ደግሞ እኔ አብዛኛውን የምሰራው የዲቪ ቪዛዎች ላይ ስለሆነ ከዲቪ አንጻር ምን አይነት ፕሮባብሊቲ ይኖራል የሚለውን በአጭሩ ለመዳስስ ይመስላሉ እና፣ ሁላችሁም እንደሰማችሁት ከተወሰኑ ጊዜዎች በፊት ወደ 19 የሚሆኑ አገሮች ነበሩ በአሜሪካ ቪዛ የታገዱት። እነዚህ አገሮች በሁለት ተከፍለው ነበር እግዱ የተጣለባቸው። የመጀመሪያዎቹ ሙሉ ክልከላ ወይም በሬድ ዞን ውስጥ የገቡ ናቸው። ሁለተኛዎቹ ደግሞ ወደ ሰባት የሚሆኑ ሀገሮች ደግሞ የከፊል ክልከላን የተደረገባቸው። ስለዚህ ከዚህ በፊት በነበሩ በተለይ ደግሞ በዶናልድ ትራምፕ አስተዳደር ውስጥ የትራቭል ባን ማድረግ በጣም የተለመደ አሰራር ነው። ለዚህ ማሳያ የሚሆነው በቅርቡ የታገዱት ወደ 19 የሚሆኑ ሀገሮችን እንደ ምሳሌ ማንሳት ትችላላችሁ፣ ኤርትራን ጨምሮ ማለት ነው። እናም የዚህ የቪዛ እገዳ ዋና ዓላማው ምንድን ነው? ከአሜሪካ ህግ አንጻር ወይም ሴኩሪቲ አንጻር ሊሆን ይችላል ወይም የፖለቲካዊ ሁኔታዎች አንጻር አብረው ሊሄዱ የማይችሉ ወይም ስጋት ሊሆኑ የሚችሉ ሀገሮችን በተለየ መልኩ ዜጎቻቸው ወይም ደግሞ ሌሎች የተመረጡ አካላት ወደ አሜሪካ እንዳይገቡ የሚያደርጉበት አንዱ መንገድ ነው። አንዳንድ ጊዜም ይሄኛውን መንገድ ከፖሊሲ ማስፈሰሚያ ወይም ደግሞ የሚፈልጉትን ነገር አገሮች ላይ ለማስገደድ የሚጠቀሙበት መንገድ ሆኖ ያገለግላል። ስለዚህ ለመጀመሪያ ጊዜ የተደረገ ነገር ሳይሆን ከዚህ በፊትም የነበረ ነገር እንደሆነ እንድታውቁት ነው። ነገር ግን አሁን ለየት የሚያደርገው እኛ ያለንበትን ጊዜ ብቻ ስለሆነ የምናስበው በተለይ ደግሞ ኢትዮጵያ ያለችበትን አሁን፣ ለመጨረሻ ጊዜ ባን ሊደረጉ ነው የተባለው የመጨረሻው የተወሰነው ውሳኔ ወደ 36 ሀገሮች የሚሆኑ የጉዞ ወይም ደግሞ የቪዛ እገዳ እንደሚደረግባቸው ነው የተነገረው። እስካሁን ባለው መረጃ በፍጹም ገዳ ተግባራዊ አልተደረገም። ነገር ግን ከሁለት ወር በኋላ ወይም ደግሞ በሚቀጥሉት ሁለት ወራት ውስጥ ይህ የቪዛ እገዳ ተግባራዊ ሊሆን ይችላል ተብሎ ይታሰባል። ከዚህ በፊት እንዳልኳቸው ትራቭል ባን ሊያደርጉባቸው የሚችሉ የተለያዩ ምክንያቶች ቢኖሩ አሁን በቅርቡ ተፈጻሚ ይሆናል የተባሉት የ36 ሀገሮቹ ባን ግን የራሱ የሆነ ምክንያት አለው። ስለዚህ ኢትዮጵያን ጨምሮ ባን ሊደረጉባቸው ይችላሉ ተብሎ የታሰበበት ዋነኛው ምክንያት ወይም ደግሞ እነዚህን ሀገሮች አሜሪካ ባን አደርግበታለሁ ያለችበት ምክንያቶች ውስጥ የተወሰኑትን ለማየት እንሞክር። እነዚህ ምክንያቶች ለምን ይጠቅሙናል? በኋላ ኢትዮጵያ በምን ያህል ፐርሰንት ባን ከሚደረጉ ሀገሮች ሊስት ውስጥ ልትገባ ትችላለች ወይም ደግሞ ባን የመደረግ እድሉ አነስተኛ ሊሆን ይችላል የሚለውን ፕሮባቢሊቲ በምንሰራበት ጊዜ እነዚህ ምክንያቶች አስፈላጊ ስለሚሆኑ የመጀመሪያው አገሮቹን ባን ለማድረግ እንደ ምክንያት ከቀረቡትና ዋናው ኢትዮጵያን ይመለከታታል ብዬ የማስበው ከትራቭል ዶክመንቶች አንጻር ሊሆን ይችላል፣ ወይም ሌሎች ከዜጎች ሕጋዊነት ጋር የተያዙ ዶክመንቶች በአገራቸው ውስጥ ከሚሰጡ ዶክመንቶች ማለት ነው። በተለይ ደግሞ ከትምህርት ዶክመንት፣ ከመኖሪያ ዶክመንቶች ፓስፖርትን ጨምሮ እነዚህ ዶክመንቶች ድክመት ይታይባቸዋል ወይም ደግሞ በትክክል የዜጎችን ማንነት በትክክል ሊገልጹ የማይችሉ በቀላሉ በፎርጅድ እና በህገወጥ መንገድ ሊወጡ የሚችሉ ዶክመንቶች ናቸው ተብሎ ነው የመጀመሪያው ምክንያት የሚሆነው ይሄ በሰፊው አይደለም። የሌሎቹ ሀገሮች አላቅም ግን ኢትዮጵያን በሰፊው ከሚያስተችዋት ምክንያቶች ውስጥ አንዱ ነው። ይህን ምክንያት ደግሞ እኔ በቅርብም ስለማቀው በተለይ ከዲቪ አንጻር እና ከአንዳንድ ቪዛዎች አንጻር ስለማቀው በከፍተኛ ደረጃ ከሚያስወቅሷት ምክንያቶች ውስጥ አንዱ ነው እና ሀገር እነዚህን ነገሮች ማስተካከል የምንችልበት ሲስተም ስላልተዘረጋ ነው እንጂ ከእኛም በተሻለ እዚህ መዋያ ላይ ካለ ነው ሰዎችን በተሻለ ኤምባሲው ሙሉ የሆነ መረጃዎች አሉት። ነገር ግን ኤምባሲውን በመረጃ ስለሆነ ነገሮችን ማጣራት ያለበት ያለው ሲስተም ዜጎች የሚያቀርቧቸው መረጃዎች ውሸት እንደሆኑ ወይም ደግሞ ትክክለኛ ያልሆኑ ዶክመንቶች እንደሆኑ በማስረጃ ለማሳመን እንኳ የሚሆን ምንም አይነት ሲስተም ወይም ደግሞ ማስረጃ ከመንግስት ሊያገኝ አይችልም። ይህ ማለት ዜጎች በሚፈልጉበት ጊዜ እድሜያቸውንም ሊሆን ይችላል የትምህርት ደረጃቸውን ወይም ደግሞ ከቤተሰብ ጋር የተያዙ ዶክመንቶቻቸውን በቀላሉ መቀየር የሚችሉበት ሁኔታ ነው ያለው። ስለዚህ አንዱ እንደ ምክንያት የቀረበው እነዚህ ነገሮች ባለማሟላታቸውና መንግስት ላይ እነዚህ አይነት ተቶች ስላሉ በዚህ በኩል ያሉት ክፍተቶች እንደ ምክንያት ቀርበዋል ማለት ነው። ሁለተኛ የሚሆነው ደግሞ ዜጎች ወደ አሜሪካ በሚሄዱበት ጊዜ በቋሚነት ቪዛቸውን ከነን ኢሚግራንት ወደ ኢሚግራንት ለመቀየር የሚያደርጓቸው ፕሮሰሶች ወይም ደግሞ መመለስ ከነበረባቸው ጊዜ የመዘግየት ነገር ነው። ይህን አብዛኛው እንደምታውቁት ነው እንኳን አንድ ሰው በሌሎች የኢሚግራንት ቪዛ አይነቶች ሂዶ ይቅርና፣ በአርቲስቶች ደረጃ፣ በስፖርተኞች ደረጃ እንኳን አንድ ጊዜ አሜሪካ ከገባ የመመለስ ነገሩ በጣም አነስተኛ ነው የሚሆነው። ስለዚህ ከዚህ አንጻር ዜጎች መጀመሪያ ለመሄድ ፈልገናል ካሉት አላማ ውጭ እዛ ከደረሱ በኋላ ሀሳባቸውን የሚቀየርና የቪዛ ታይፓቸውን ከ ለን ኢሚግራንት ወደ ኢሚግራንት የመቀየር ወይም ደግሞ ለመቀየር ፕሮሰስ የማድረግ አዝማሚያ ነው የሚታይባቸው። ይሄም አንዱ ኢትዮጵያን ወይም ደግሞ የኢትዮጵያ ዜጎችን በከፍተኛ ደረጃ ከሚያሳማ እና ከሚያስተቻቸው ነገር ውስጥ አንዱ ነው ማለት ነው። ስለዚህ የአሜሪካ መንግስትም ካቀረባቸው ምክንያቶች ውስጥ ሁለተኛው ይሄ ነው። ሌላው እንደ ዜጋ ወይም ደግሞ እንደ ባህልም ሊሆን ይችላል ወይም እንደ አንድ ሀገር እንደ አቋም፣ እንደ ፖለቲካ አቋም ለአሜሪካ ያላቸው ወይም ደግሞ አሜሪካ ከምትደግፋቸው ከውስጣዊ የፖለቲካ አሰራር አንጻር የተለያዩ ሀገሮች ያንን አሰራር የማይደግፉ ይኖራሉ። እንደ ሀገርም ወይም ደግሞ እንደ ዜጋም በእነዚህ አቋሞች ላይ ትችት የሚያቀርቡ አሉ። ለምሳሌ በብዛት በብዛት ከሚጠቀሱት ነገሮች ውስጥ አንዱ በአሜሪካና በእስራኤል ላይ ያለውን ሌሎች ሀገሮች ከእስራኤል ጋር የተያያዙ የተለያዩ አቋሞች ይኖራቸዋል። ለምሳሌ ይሄ በአሜሪካ ከማይፈለጉ ነገሮች ውስጥ አንዱ ነው። ሌሎችም ከሽብርተኝነት ጋር በተያያዙ የተለያዩ ወቀሳዎች የሚነሱባቸው ሀገሮች አሉ። ማለትም ሀገሮች ሲባል በእነዚህ ሀገር ውስጥ የሚገኙ ዜጎች በእነዚህ አይነት ድርጅቶች ላይ የመሳተፍ እና አብዛኛው ዜጎቻቸው በሚነሱ ሽብሮች ሊሆን ይችላል ወይም ደግሞ ሪከርድ በተደረጉ የተለያዩ ችግሮች ውስጥ ሊስታቸው ወይም ስማቸው ናቸው እዛ ውስጥ ይገኛል። ስለዚህ እንደ ሀገር እነዚህ ቦታዎች ላይ መገኘት ለእነዚህ ችግሮች ምክንያት መሆን በራሱ አገሮችን በጊዜያዊነት እንዲከለከሉ ወይም በቋሚነት እንዲከለከሉ ያደርጋል። ከዚህ አንጻር ስናየው ኢትዮጵያ ቅድም ባልኳቸው በአሜሪካ ፎሪን ፖሊሲም ላይ ይሁን በሽብርም እንደዚህም ከሌሎቹ ወንጀል ድርጊቶች አንፃር ስናየው አነስተኛ የሆነ ሬትን ያላት ስለዚህ ብዙ የሚያሰጋ አይኖርም። እንደ ግለሰብ የተለያዩ ሪከርዶች ሊኖሩ ይችላሉ፣ ግን እንደ ሀገርና እንደ ዜጋ ግን ብዙ የሚያሰጋ ነገር የለብንም በዚህ በኩል ማለት። ስለዚህ በዋናነት ከተጠቀሱት አምስት ስድስት ምክንያቶች ውስጥ ጠቅለል በማድረግ እነዚህ ምክንያቶች ናቸው። በዋናነት አገሮቹ ቪዛ እንዳያገኙ እንደ ምክንያት እየቀረቡባቸው እናም እነዚህ ምክንያቶች ካየም በኋላ ምናልባት ሪስክ ሆኖ አገሮቹ የሚከለከሉ ከሆነ እንደ ኢትዮጵያ ስለሆነ የምናወራ ለምሳሌ ኢትዮጵያ የምትከለከል ከሆነ ምን አይነት ውሳኔ ሊወሰን ይችላል የሚለውን በጣም ባጭሩ ብናይ፣ ሁለት አይነት ውሳኔዎች ሊወሰኑ ይችላሉ። አንደኛው ሙሉ ለሙሉ ቪዛ መከልከል ሊሆን ይችላል። ሁለተኛው ደግሞ በከፊል ቪዛ መከልከል ሊሆን ይችላል። ሙሉ ከሆነ የኢሚግራንትም የነን ኢሚግራንትም ይህ ማለት ዲቪን ጨምሮ ሌሎች ቫኬሽንም ሊሆን ይችላል ስቱደንት ቪዛዎችን ጨምሮ የቪዛ አይነቶች የመታገድ እድል ይኖራቸዋል። ሁለተኛው ደግሞ በከፊል ከሆነ አብዛኛው በከፊል ሲሆን ብዙ የኢሚግራንት ቪዛ ታይፖች አይከለከሉም። ይህ ማለት ዲቪ የመከልከል እድል ላይኖረው ይችላል፣ ነገር ግን ሌሎች ከስቱደንት ቪዛ እና ሌሎች ከነን ኢሚግራንት ቪዛ ታይፖች ጋር የተያያዙ ቪዛዎች በልዩነት ሊከለከሉ ይችላሉ ማለት ነው። ስለዚህ በሁለት አይነት መንገድ ክልከላው ሊኖርብን ይችላል ብዬ አስባለሁ። ይህ ማለት ግን ቪዛውን ሊከለከላለን ማለት ላይሆን ይችላል። ምክንያቱም እነዚህ የመከልከያ ፖይንቶች ሲነሱ ከእነዚህ ፖይንቶች አንጻር የኢትዮጵያ ውሳኔ ምን ሊሆን ይችላል፣ በእነዚህ ፖይንቶች ክብደትስ ከኢትዮጵያ አንጻር ምን አይነት ውሳኔ ሊያስተላልፍ ይችላል የሚለውን በተወሰነ መልኩ ለማየት እንሞክር። ቅድም ከላይ እንዳልኳቸው የመጀመሪያው ከዶክመንት ጋር በተያያዘ ይህ ማለት ዜጎች ህጋዊ ምዝገባ ማድረግ ከፓስፖርት ከዜግነት ምዝገባዎች ከትምህርት ዶክመንቶች በዋናነት ደግሞ ዜጎች በቀላሉ ፎርጊ ዶክመንቶች እንደዚሁም ደግሞ ያላቸውን ትክክለኛ መረጃ ሊቀይሩባቸው የማይችሉ መንገዶችን መንግስት በሲስተም መልክ መዘርጋት አለበት ከሚለው አንፃር ለየት ያለ ችግር ይመጣብናል ብያ ላስብ ምክንያቱም እንደምታውቁት በቅርቡ ፓስፖርት ቀይረናል የፋይዳ መታወቂያዎች በተቻለ መጠን እየሰጠን ነው ማለትም በሚጠበቀው ልክ በጣም ፈጣን ነው ብያላስብ ግን ቢያንስ ሲስተሙ ተዘርግቷል ማለት በቅርብ ጊዜዎች ውስጥ ወደ ገጠሩ ወይም ደግሞ ወደ ክፍለ ሀገር ወዳሉ ዜጎች በቀላሉ ተደራሽ በሚሆንበት ጊዜ ይሄ ችግር የሚፈታ ነው የሚሆነው። በአጭር ጊዜ ውስጥ ይደረጋል ተብሎ ባይታሰብም ቢያንስ ሲስተሙ ተዘርግቷል። ስለዚህ ያለንን ፕሮግረስ እንደዚሁም ደግሞ ያለንን ፈቃደኝነት በማየት ብቻ በዚህ ላይ ተጠያቂነት ይኖራል ብዬ አላስብም። ምንም እንኳን አፈጻጸሙ በሚቀጥሉት ጥቂት ጊዜዎች ወይም ደግሞ እነሱ በፈለጉት ልክ ቶሎ ተፈጻሚ የመሆን እድል ባይኖረው ሌላው ዜጎች በቢዝነስ ሊሆን ይችላል በጉብኝት በትምህርት በተለያዩ ምክንያቶች ወደ አሜሪካ ይገባሉ። እነዚህ ዜጎች በጊዜ መመለስ አለመፈለግ ሊሆን ይችላል ወይም ደግሞ ቪዛቸውን ከነን ኢሚግራንት ወደ ኢሚግራንት ቪዛ ለማዞር የሚጠይቋቸው ፕሮሰሶች መግባት ሊሆን ይችላል። ይህንም በሌሎች መንግስት ማድረግ በሚችላቸው በሌሎች ውሳኔዎች የሚተካ ካልሆነ በስተቀር የእያንዳንዱ ዜጋ የውስጥ ፍላጎት እንደዚሁም ያለውን የውስጥ ዓላማ በፍጹም መንግስት ሊረዳ አይችልም። ግን ሌሎች ምክንያቶችን በመፍጠር ወይም ይህም ማለት ስለእነዚህ ዜጎች የሚጠየቋቸው መረጃዎች ካሉ ከመንግስት በኩል በቀላሉ የማቅረብ ሊሆን ይችላል ወይም ስለማንነታቸው የሚገልጹ ሙሉ ዶክመንቶች ያላቸው ሰዎች ወደዛ እንደሄዱ በማድረግ እዚያ ያለው ፕሮሰስ በደንብ ዶክመንተሪ እንዲሆን በመርዳት ሊሆን ይችላል። በሆነ መንገድ ነገሮችን መቀነስ የሚቻልበት ሁኔታ ሊኖር ይችላል። ግን ከሌሎቹ መስፈርቶች አንጻር ስናያቸው ግን ከባድ የሚባል ጫና መንግስት ላይ እያመጣል ብዬ አላስብም። ከዚህ ውጭ ያሉት የጠቀስኳቸው ምክንያቶች ከሽብር ጋር ከአሜሪካ ፎሪን ፖሊሲ ጋር ሊሆን ይችላል፣ ወይም ደግሞ እንደ ዜጋ ካለን አመለካከቶችም ጋር ከአሜሪካ ጋር የሚጋጩ ብዙ ችግሮች ይኖራሉ ብዬ አላስብም። ስለዚህ በእነዚህ ምክንያቶች የአሜሪካ መንግስት በኢትዮጵያ ላይ የትራቭል ባን ለማድረግ የሚያስችል አሳማኝ የሆነ ምክንያት ይኖረዋል ብዬ አላስብም። ከዚህ በተጨማሪ የተለያዩ ምክንያቶችን ማንሳት ይቻላል። ለምሳሌ በዚህ ትራቭል ባን ውስጥ ከገቡ 36 ሀገሮች ውስጥ የተወሰኑት ከአሜሪካ ጋር በጣም ጥብቅ የሚባል ግንኙነት ያላቸው፣ እንደዚሁም ከአሜሪካ ጋር ከፍተኛ የሆነ የዲፕሎማሲ ግንኙነት ያላቸው በአሜሪካም ከፖለቲካ አንጻር ይሁን ሌሎች እይሳዎች አንጻር የሚሆን ተፈላጊ የሆኑና ከፖሊሲዋ ጋር አብሮ የሚሄዱ ሀገሮች ናቸው። ከዚህ ውስጥ የተወሰኑትን እንኳን ለመጥቀስ እነ ግብጽ፣ ኢትዮጵያ፣ እንደዚሁም ጅቡቲን እንኳን ብንወስድ እና ሌሎች የአፍሪካ ሀገሮች አሉ እንደሰማችሁት ወደ 25 የሚሆኑ የአፍሪካ ሀገሮች ስለሆኑ ከእነዚህ ውስጥ ጥሩ ግንኙነት ያላቸውም ሀገሮች ባን ተደርጓል። ይሄ ማለት ከራሷም ጥቅም አንጻር ዜጎችን ባን የማድረግ እቅዷ ከላይ የጠቀሰቻቸውን መስፈርቶች እንዲያሟሉ ከማስገደድ ውጭ ሀገራቱን በቪዛ ባን የመከልከል አላማው በጣም ያነሰ ነው የሚሆነው። በዚህ ውስጥ የሚጎዱ ሌሎች ሀገሮች ሊኖሩ ይችላሉ። ነገር ግን ከኢትዮጵያ አንጻር ስናየው አሁን ካነሳሁት መስፈርት አንጻር አነስተኛ የሆነ የቪዛ ባን ፕሮባብሊቲ ይኖራታል ማለት ነው። ሌላውና ዋነኛው የሚነሳው እነዚህ ቀላል የሆኑ ምክንያቶች ሊሆኑ ይችላሉ ወይም ደግሞ የተጠየቁት ነገሮች ኢትዮጵያ እያደረገቻቸው ነው፣ አንዳንዶቹን አንዳንዶቹንም ደግሞ ለማድረግ ፈቃደኛ እስከሆነች ድረስ በቀላሉ ችግር ሳይሆኑ የሚያልፉበት መንገድ ሊኖራል። ነገር ግን የኢትዮጵያ መንግስት እነዚህን ቅድመ ሁኔታዎች ለማሟላት ምን ያህል ቁርጠኛ ነው የሚለው የብዙዎች ጥያቄ ነው። እዚህ ላይ የግሌን አስተያየት ለመስጠት ብሞክር፣ የኢትዮጵያ መንግስት እንደዚህ አይነት ነገሮችን ለማድረግ ወደኋላ ይላል ብያላስብም። ይህንን የአሜሪካ መንግስት ስለጠየቀው ብቻ ሳይሆን አሁን ከዚህ በፊት እንዳነሳላቸው በፓስፖርቱም፣ በናሽናል አይዲ፣ በሌሎች የዜጎችን ዶክመንት ፎርጅን እንዳይሰሩ በቋሚነት ሬጂስተር የማድረግ ሂደቶች ላይም ስታዩት በከፍተኛ ሁኔታ እየተሰራ ነው። እኔ ከዚህ በፊት ያለውን ያንስ በደንብ ስለማልቆ በዚህ ሁለት ሶስት ዓመታች ውስጥ ብቻ እንኳን ከዶኩመንት እንደዚሁም ከዚህ ህጎች መረጃዎች አንጻር ከፍተኛ የሆኑ የጥንቃቄ ህጎች ናቸው የወጡት። ይህ ማለት በቀላሉ ነገሮችን መቀየር ወይም ደግሞ ፎርጅድ የሆኑ ዶኩመንቶችን ማውጣት የሚቻልባቸው ፕሮባብሊቲዎች በጣም በጣም ነው የቀነሱት። ስለዚህ በዚህ ከቀጠለ በሌሎችም ከአሜሪካ መንግስት አንጻር እንደ ችግር የተነሱ ትችቶችም ላይ የሚኖሩ አብዛኛው በሲስተም መስተካከል የሚችሉ ናቸው ብያምናለሁና አሁን ኢትዮጵያ እያደረገችው ያለችውን የሲስተም ለውጦች ወይም እነዚህ ዶኩመንቶች በፎርጅድ እንዳይሰሩ ወይም ደግሞ ከዜጎች ምዝገባ አንጻር እያደረገችው ያለውን የሪፖርት መስጠት ብቻ ነው የሚጠበቅባት። ስለዚህ እነዚህ ሪፖርቶች እንደ ፕሮግረስ ተወስደው በዚህ በኩል ሊመጣብን የሚችል አንድም ነገር ያለ አይመስለኝ ሁለተኛው ሊመለከተን ይችላል ብዬ ካነሳሁት ውስጥ ደግሞ ዜጎች ወደ አሜሪካ በሚሄዱበት ጊዜ በቀላሉ መመለስ አለመፈለጉ እንደዚህም ፕሮሰሳቸውን ወደ ሌሎች ሂደቶች የማራዘም አይነት ነገር ይታይባቸዋል። ይህንን ቅድም በመጨረሻው ርዕስ ውስጥ ለማጠቃለል ሞክሬ ያለፍኩት ነው። ይህም ምንድን ነው አሜሪካ ዲፖርት ለማድረግ ወይም ደግሞ ከሀገር ለማስወጣት የምታስባቸውን ዜጎች የመቀበል ግዴታ ውስጥ የሚያስ ገባ ነው። አንዱ ውላቸው ምናልባት ይሄ ውል ዜጎቻቸውን ብቻ ሳይሆን የሌሎች ሀገር ዜጎችንም ለመቀበል ፈቃደኛ እስከመሆን የሚደርስ አይነት ህግ ሊሆን ይችላል። ስለዚህ ይህን የሚስማሙ ከሆነ ከላይ የጠቀስኳቸው ዜጎች ከሄዱበት አላማዎች እዛ ቦታ ላይ ቢቆዩ፣ እናም እነዛን ዜጎች አሜሪካ ማስወጣት ብትፈልግ በቀላሉ የኢትዮጵያ መንግስት መቀበል እንደሚችል መፈረም ከቻለ ይሄም በዚህኛው ውስጥ አብሮ የሚካተት ነው የሚሆነው። ከዚህ ውጭ ያሉት አብዛኞቹ በሽብርተኝነት እንደዚህም ከፎሪን ፖሊሲ ጋር በተያያዙ ያነስተዋቸው ሀሳቦች ግን ብዙ ከኢትዮጵያ ጋር የማይገናኙ ናቸው። ስለዚህ ከነዚህ ያነሷቸው ሀሳቦች አንጻር ከፍተኛ የሆነ ቪዛ የአለመከልከል ፕሮባብሊቲ ኢትዮጵያ እንዳላት ነው ማየት የምንችለው። ምናልባት እንደ ተግዳሮት አንድ ነገር አነሳ ካላችሁ ላነሳ የምችለው ይህም እንደ ችግር ላይ ነሳ ይችላል። ነገር ግን የኢትዮጵያ መንግስት ምናልባት ካልተቀበለው ስደተኞችን መቀበል የሚለው ርዕስ ነው። ይህ ርዕስ አሁን ኢትዮጵያ ካለችበት ሁኔታ ጋር የሚያ ስለሆነ በኮንፊደንስ እንደዚህ ታደርጋለች ብለው መናገር አይቻልም። ነገር ግን ከዚህ በፊት በነበሩት ኤክስፔሪንሶቻችን ኢትዮጵያ የሌሎች ሀገር ዜጎችን ወይም ደግሞ ተፈናቅለው ወደ ኢትዮጵያ የሚገቡ ዜጎችን በማስጠለል መጠለያ በመስጠት የተለያየ ገዛዎችን በማድረግ የምትታወቅ ሀገር ናት። ይህ ለኢትዮጵያ ጥቅም ወይም ደግሞ ሰዎችን ለመርዳት ከመፈለግ አንጻር ብቻ ሳይሆን እንደምታውቁት ይህን በማድረጋችን የምናገኛቸው የተለያዩ በተለይ ከፎሬን ከረንሲ ጋር በተያያዘ ከፍተኛ የሆነ ጥቅም ነው ያለው። ስለዚህ ለዚህም ብለን ለሌሎች ፖለቲካዊ አላማዎችም ብለን ዜጎችን ማለትም የሌላ ሀገር ዜጎችን የምንቀበልባቸው ሁኔታዎች ነበሩ። ስለዚህ ከዚህ በፊት በነበረው አቋሞቻችን አንጻር ካየ ነው ብዙ የሚከብደ ነገር ይኖራል ብዬ አላስብም። ነገር ግን አሁን ባሉት አቋሞቻችን ምክንያት ከኢትዮጵያ ውጭ ያሉ የተለያዩ ዜጎችን ለመቀበል ፈቃደኛ አይደለንም የሚል ከሆነ ብቻ እስካሁን ያወራናቸው ነገሮች ትንሽ ከባድ ሊሆን ይችላሉ። ነገር ግን ሁላችንም እንደምናውቀው ሁሌም ቢሆን የምንፈልገውን ነገር ብቻ ሳይሆን የምናደርገው ያ የሚያስፈልገን ነገር ሌሎች ነገሮችን የሚያሳጣን እስከሆነ ድረስ ሀሳባችንን መቀየራችን የሚጠበቅ ነው። ስለዚህ በዚህ ሰዓት ኢትዮጵያ ከፍተኛ የሆነ የውጭ ግንኙነት በተለይ ከአሜሪካ ጋር ያስፈልጋታል። ሌሎች ከዶላር ጋር የተያዙ እንደዚሁም ደግሞ ከፎሪን ከረንሲ ጋር የተያዙ ከስራ እድል ጋር የተያዙ የተለያዩ አይነት አማራጮች አሉን ይሄም የምንለው ግን ከአሜሪካ ጋር ያለ እንደዚህም ከሌሎች ሀገሮችም ጋር ያለን ግንኙነት የተጠናከረ ሲሆን ነው። ስለዚህ በዚህ ምክንያት ከአሜሪካ ጋር ያለንን በተለይ ደግሞ ከትራቭል ጋር ያለንን እድል በቀላሉ እናጣለን ብዬ አላስብም። ስለዚህ አንፈልገው ልናደርጋቸው ከምንችላቸው ነገሮች ውስጥ አንዱ ሊሆን ይችላል ብዬ አስባለሁ። የሌሎች ሀገሮችን የሚሆን የራሳችንን ዜጎች ዲፖርት ሲደረጉ የመቀበል ውሳኔው ማለት ነው። ስለዚህ ባጭሩ ይሄን ነው ሊመስል የሚችለው ያሉት ፕሮባቢሊቲዎች። እንደኔ ከጠየቃችሁኝ ባን የመደረግ እድላችን ከሁለት በኋላ የሚታይ ቢሆንም፣ ነገር ግን ባን ከማይደረጉ አገሮች ሊስት ውስጥ እንኖራለን ብዬ አስባለሁ። ስለዚህ ከዲቪ አሸናፊዎች አንጻር አሁን ባወራነው መሰረት እንዴት ነው መደምደም የምንችለው? የዲቪ 25 እንደዚሁም 26 አሸናፊዎች ምንድነው መወሰን ያለብን? ምን ተስፋ እናድርግ? እንደዚሁም ደግሞ የከፋ ነገር እንኳን ቢገጥም በምን መልኩ እንጠንቀቅ የሚለውን በተወሰነ መልኩ አንስቼ ቪዲዮውን ለመጨረስ እሞክራለሁ ይችላሉ የዲቪ ሀያ ሀያ አምስት አሸናፊ ከሆናችሁ በሚቀጥሉት ወራት ውስጥ ምንም የሚያሰጋችሁ ነገር የለም ለምሳሌ ቪዛችሁን ያገኛችሁ ቶሎ ከኢትዮጵያ መውጣት ትችላላችሁ ሌሎችም በጁን እንደዚሁም ጁላይ ላይ የምትገቡ አሸናፊዎች ቶሎ ቪዛችሁ የምታገኙ ከሆነ ቶሎ ከኢትዮጵያ በመውጣት በቀላሉ ችግሩን መፍታት ትችላላችሁ ይሄ ማለት ባን ስለምንደረግ ሳይሆን ለጥንቃቄ ይህንን እርምጃ መውሰድ ትችላላችሁ አይበለውና አይለውም ግን እንደው ምናልባት የመታገድና ባን የመደረግ ነገር ቢኖር እንኳን የዲቪ ሀያ ሀያ አምስት አሸናፊዎች ባን ከተደረገ በኋላ በተለይ በሙሉ ከሆነ የምንታገደው ሚግራንት ቪዛዎችን ሊያጠቃልል ስለሚችል የዲቪ አሸናፊዎች የኢንተርቪ ቀናችሁ ተነግሮ እንኳን ቢሆን ከዛ በኋላ ቪዛ ኢሹ የመደረግ እድሉ ወደ 0 ፐርሰንት ሊሆንባቸው ይችላል ማለት ነው። ነገር ግን ይሄ የመፈጠር እድሉ ቅድም እንዳልኳችሁ በጣም በጣም ጠባብ ነው። ከዚህ ውጭ የዲቪ 2026 ላይ ከፍተኛ ሆን ያለመታገድ እድል አለ የሚለውን ይዘን፣ ነገር ግን ምናልባት ቢታገድ እንኳን የመጀመሪያው የኢንተርቪ ቀጠሮ እስከሚላክ ወይም ደግሞ ኦክቶበር ነው እንደምታውቁት ኢንተርቪ የሚጀመረው፣ ስለዚህ በመካከል ከታገደ እንኳን በኋላ የተወሰኑ ወራቶች አሉ። በነዛ ጊዜዎች ውስጥ ድጋሚ ነገሮች የሚቀየሩበት እድል እንደዚሁም ደግሞ ያልተስተካከሉ ነገሮችን ወደ ሲስተም ለማስገባት መንግስት ቁርጠኛ የሚሆን ከሆነ ህጎች የሚሻሻሉበት መንገድ ነው የሚኖረው። ስለዚህ ባን ብንደረግ እንኳን ድጋሚ ከባን የምንወጣ ከሆነ ምንም አይነት የኢንተርቪው ጊዜያችሁ ሳይስተጓጎል በቀላሉ ቪዛችሁን እያገኛችሁ የምትወጡበት እድልም በጣም በጣም ሰፊ ነው። ይህ ማለት በሚቀጥሉት ሁለት ወራቶች ውስጥ ባን ብንደረግ ድጋሚ የሚስተካከል ከሆነ ኢንተርቪው በምትጀምሩበት ጊዜዎች ውስጥ ድጋሚ ቪዛችሁ እንዲፈቀድ እና ወደ አሜሪካ የምትገቡበት እድል የመመቻቸት ሁኔታ ይኖረዋል ማለት ይህ የሚሆነው ግን ምናልባት ባን ከተ ደረግን የመጀመሪያው። ሁለተኛው ደግሞ ባን የተደረግንባቸውን ምክንያቶች የኢትዮጵያ መንግስት አስተካክሎ ድጋሚ ያ ባን የሚነሳልን ከሆነ እድል አለው ማለት ነው። ነገር ግን ቅድም እንዳልኳችሁ ባን የመደረግ እድሉ በጣም አነስተኛ ነው ብዬ ስለማስብ አሸናፊዎች ከዚህ አንፃር በተለየ ዲቪ 26 አሸናፊዎች ብዙ መፍራትና መስጋት አይጠበቅባቸውም። ከዚህ በፊት የምታስታውሱ ከሆነ ዲቪ 26 በዶናልድ ትራምፕ ዲቪ እንዲቀር ወሰኑ በሚለው ውሳኔ ምክንያት አይኖርም ተብሎ ብዙ ነገር ተወርቶ ነበር። ከዚህ በፊት ወደኋላ ተመልሳችሁ ካያችሁት አንድ ቪዲዮ ሰርቼ ነበር በደንብ አብራርችን እዛ ላይ ምናልባት የህግ ተግባራዊ የሚሆን ከሆነ ከ2027 በኋላ ባሉ ዲቪዎች ላይ ነው ተግባራዊ የሚሆነው። 226 ግን 0 አያሰጋችሁም። 27 ከፍተኛ የሆነ ዲቪ መሞላት እድል አለው የሚል ነበር ያስቀመጥኩት። አሁንም ተመሳሳይ የሚሆን ነገር ይሆናል ብዬ አስባለሁ። እሱን ከሁለት ወር በኋላ እናያለን። እንደኔ ግን ያሉትን ነገሮች በማይበት ጊዜ ብዙም አስጊ የሆነ ነገር አይታየኝም ማለት ነው። እዚህ ውሳኔ ላይ እንዲደርስ ከሚያደርጉ ነገሮች ውስጥ አንዱ ደግሞ በመንግስት በኩል ያለው ከዶክመንት ጋር በተያዘ እንደዚሁም ደግሞ ነገሮች ወደ ሲስተም ለመቀየር ካለው ፍላጎት አንጻር በተጨማሪም ደግሞ ከአሜሪካ የሚመጡ የተለያዩ አይነት ትእዛዞችን ለመቀበል ያለውን ቁርጠኝነት በምናይበት ጊዜ በዚህ ምክንያት ምንም አይነት ችግር ይገጥመናል ብዬ አላስብ። እኔስ የዲቪ 26ቶች እንደዚሁም ደግሞ ዲቪ 25ቱ ናችሁ ገና ቪዛችሁን እየጠበቃችሁ ያላችሁ ብዙ አታስቡ፣ ብዙ አትጨነቁ። በጣም ብዙ ነገር ነው የሚወራው። ዲቪ 25ቶች እንኳ ብዙ ነገር አሳልፋችሁ ነው እዚህ የደረሳችሁት። ለዲቪ 26 ግን ገና የመጀመሪያው ቴንሽን ነው። ገና ብዙ የሚወሩ ነገሮች ይኖራሉ። በተለይ በዶናልድ ትራምፕ ጊዜ ደግሞ እንደምታዩት ከኢሚግሬሽን ህጎች ጋር በተያያዘ በጣም በጣም ፈጣን የሆኑ ለውጦች ነው እየመጡ ያሉት። ስለዚህ ሁሉም ነገር የሚያስደነግጥበት ኮሽ ያለነገር ነገር በሙሉ መረበሽ መጨነቅ የሚፈጥርበት ጊዜ ነው ሊሆን የሚችለው። ስለዚህ ራሳችሁም በተቻለ መጠን በትክክለኛ ኢንፎርሜሽን ጠብቁ። አዳዲስ ነገሮች ሲኖሩ ግሩፕ ላይ አሳውቃለሁ። ዲሜክስ ዲቪ 2026 ግሩፕ አለን። ስለዚህ ግሩፕ ላይ ለመግባት ከፈለጋችሁ ዲሜክስ ዲቪ 2026 ፐርሰናል የቴሌግራም አካውንት አለኝ። እሱ ላይ ዲቪ አሸናፊ እንደሆናችሁ የሚገልጹ መረጃዎች ትጠይቃላችሁ። እሱን በማሳየት ብቻ በቀላሉ ወደ ግሩፕ መግባት ትችላላችሁ። ይህን ቪዲዮ ደግሞ ሀውቱ ዲሜክስ ዩቲዩብ ላይ ማግኘት ትችላላችሁ። በተጨማሪም ለዲቪ 2025 ግሩፕ ላይ የምለ ቅላችሁ ይሆናል። እናም ለዲቪ አሸናፊዎች እንደዚህም ደግሞ ከቪዛ ጋር የተያዘ ከአሜሪካ ቪዛ ጋር የተያዘ ጉዳይ ላላችሁ ሌሎች ዜጎቻችንም መልካም እድል እመኝላችኋለሁ። አብሪያችሁ ዚዙ ድመክስ ነበርኩ። ባባይ